ድራማ ላይ እንግዲህ በክፍል ስልሳ አምስት ኤፍራታ ሁሉም ሰው ላይ እየተቀየረች ነው፣ ሌላ ሰው እየሆነች ነው፣ ነቢኒያም ላይ፣ ወንድሟ ላይ፣ ገነት ላይ፣ ሁሉም ሰው ላይ እየተቀየረች ነው። ልክ ያፌትን እንዳፈቀረችው ና እንደወደደችው ሁሉም ሰው በሆነ ነገር አስፈራርቷት እንደሆነ እንዳይጠረጠር እያደረገች ነው ማለት ነው። ይሄ ነገሯ ሁላቸውንም እያስደነገጣቸው ነው። ቤት ውስጥ ደግሞ የተቀጠረችው ሰራተኛ ፖሊስ ትመስለኛለች እንግዲህ ያፌትን የተለያየ ቪዲዮ እየቀረጸችው ነበረ። ያፌትና ቢኒያም ሲከራከሩ እየቀረጸቻቸው ነበር። ይሄ ነገር አሳማኝ ባይሆንም ግን ደግሞ ሌላ የተለያየ ቪዲዮ ይዛባቸው ስለሚሆን ምናልባት የኢፍራታን እና የያፌትን ሰርግ እች ልጅናት ልታስቆሙ የምትችለው እንግዲህ ኢፍራታን ከዚህ እሳት ውስጥ ልታወጣት ትችላለች ብለን የምናስበው እንግዲህ ወይ እች ልጅናት ወይም ደግሞ ሄዋናት ማለት ነው። እነ ቢንያም ና ዳግምም የሆነ ነገር እያቀዱ ነበረ። ኢፍራታን ብናግታት ይሻላልኝ፣ ካገትናት ይህ ሰርግ ሊቀር ይችላል እያለው ነበረ። ቢኒያም ደግሞ ይሄን ነገር ሊቀበል አልቻለም። ምክንያቱም ያፌት እንኳን አንድ ሰርግ ሁለት ሶስት ሶስት አራት ሰርግም መደገስ ይችላል። የዛሬን አግተን ብናስቀራት ነገ ሌላ ሰርግ ደግሶ ሊያገባት ይችላል። ይሄ ነገር መፍትሄ ሊሆን አይችልም እየተባባሉ እየተመካከሩ ነበረ። ግን ደግሞ ይሄን ሀሳባቸውም ሆነ ሌላ ሀሳብ እንዳያመነጩ የሚያደርጋቸው የሆነ ነገር ተፈጥሯል። የተፈጠረው ነገር ኤፍራታ ልክ ቢንያም ቤቴዳ እነ ቢንያምን እኔ ማገባውን ባል እናንተ አይደላችሁ የምትመርጡ ከዚህ በኋላ ያፌትን ንክች እንዳታደርጉ እንዳስደርሱበት እያለች እንግዲህ እሳት ጎርሳ እሳት ለብሳ እያስጠነቀቀቻቸው ነበር። ይሄ ነገሯ በጣም አስደንግጧቸዋል። ዳግምም እህቴ ደህና ነሽ ወይ ምን ሁነሽ ነው እንደዚህ የምትሆኘው እያላት ነበር። ግን ደግሞ ይሄን ነገር መመለስ አልፈለገችም ማለት ነው። ኤፍራታ ሁሉም ሰው ላይ ነብር እየሆነችባት ነው ሁሉም ሰው ላይ እንግዲህ ቤዛም ኤፍራታን እንግዲህ የተመለሰች ትመስላለች። ቤዛ ወደ ራሷ የተመለሰች ትመስላለች። የተጸጸተችም ትመስላለች። ኤፍራታ ልታግዛትና ና ልትረዳት ልትረዳትም እየሞከረች ነበር። የሆነችውን ነገር በሙሉ እየጠየቀቻት ነበር። ግን ኤፍራታ ደግሞ እየመለሰችላት መልስ በጣም በሚያስደነግጥና ና ኦቨር ኮንፊደንስ በሆነ ነገር ነው ያንቺ የሆነ ነገር ሁሉ መውሰድ ደስ ስለሚለኝ ያንቺን ነገር መውሰድ ስለምፈልግ መውሰድ እንደምችልም እንዳሳይ ስለምፈልግ ነው ያፌትን ማገባው እያለቻት ነበረ። መጀመሪያ ቤዛ የኔ የሆነ ነገር ሁሉ መውሰድ ደስ ይልሻል፣ ያስደስተሻል ብላ ጠይቃት ነበር። መጨረሻ ላይ ግን ኤፍራታ የመለሰችላት መልስ ስላስደነገጣት ደህና ነሽ ገን በማለት እየጠየቀቻት ነበር። ኤፍራታ እንግዲህ ኮስተር ብላ የተለያየ መልሶችን እየሰጠቻት ነበር። ይሄ ነገር ያስደነገጣት ቤዛ እንግዲህ ምን እንደሆነች ልትጠይቃት ብትሞክርም ልትነግራት አልፈለገችም። ያፌት አስፈራርቷት እንደሆነ ዛም ጠርጥራለች ማለት ነው እንግዲህ ቤዛ ምን በምን ያስፈራራሽ፣ ምን አድርጎሽ ነው ሲላት እንግዲህ ያፌት መፈቀር አይችልም ወይ መወደድ አይችልም ወይ አንቺን አንድ ልጅ አስረግዞች ስለ ሄደ ከዛ በኋላ አንቺን ስላልፈለገች እኔን እንደሚፈልገኝ ና የአንቺን ነገር ሁሉ መውሰድ እንደምችል ማሳየት ስለፈለግኩ ነው ያፌትን ማገባው እያለች እንግዲህ ልክ እንደምትወደው እያስመሰለች ነበረ። ናታን እንግዲህ ልቡ ቢያዝንም ቢተክዝም ከገነት ጋር እየተመካከሩ ነበረ። በቃ ራሷን ታዳምጥ። የሆነችው ነገር አላት። በደንብ ልንረዳት እንሞክር፣ እንረዳት። የሆነ ነገር ሆናለች እያለ ነው ናታን። የሆነ ነገር ጠርጥሯል ፈልጋና ወዳ እንዳልሆነ ናታንም ገብቶታል ማለት ነው። ከገነት ጋር እየተመካከሩ ነበር። ገነትም እንግዲህ ሌላ ሰው ልታገባ እንደሆነ ስትሰማ በጣም ደንግጣለች፣ ፈርታለች። ምን ሁና ይሆን እያለች ነበር። ያው ገነት ላይ እንግዲህ ኤፍራታ ፊቷን አዙራ አባታለች፣ ሌላ ሰው ሁና አባታለች። አንደኛው ምክንያቷ ደግሞ ያው እናቷ እንደሆነች የሚያሳይ የተለያየ መረጃ እየደረሳ ስለሆነ ይሄ ነገር ጥርጣሬ ውስጥ አስገብቷታል። አሁን ሌላ ነገር ቢዚ ቢያደርጋትም ኤፍራታ ይህ ነገር ሁሌም የራስ ምታት ሆኖባታል ሁሌም እያስታወሰች ትምሰለሰላለች ገነትን ባየቻት ቁጥር የእናትነቷ ጥያቄ ይፈጠርባታል። ለምንድነው እንደዚህ የምታስብልኝ ለምንድነው የምትንከባከበኝ በማለት ራሷን መጠየቅ ትጀምራለች ሶ ገነት ላይ የሆነ የተወሰነ ጥላቻ አላት ገነት ደግሞ ይህን ነገር ካልነገረቻት ለምን እዛ ቤት አትወጣም እዛ ቤት ምን ትሰራለች እያለ ነበር ቢኒያ እንግዲህ ገነት ይህን ነገር ነግራት እዛ ቤት ተወጣ ይሆን ወይስ ደግሞ ምን ትሆን ይሆን ገነት በርግጥ ኤፍራታ ያፌትፌት በማደሯ በጣም ደንግጣ ነበረ፣ ፈርታ ነበረ። ቢሆንም ግን መጨረሻ ላይ ኤፍራታ ምንም ሳትሆን ወደ ቤቷ ተመልሳለች። ያው ያፌት ቤት እንዳደረች ሁላቸውም አውቀዋል ማለት ነው። ግን ይሄ ነገር አላስደነገጣቸው ምክንያቱም ልታገባ እንደነበረ ቀድማ ስለነገረቻቸው። ኤፍራታ ይህን ነገር መደበቋ በጣም እየጎዳት ነው። ከራስዋ አልፎ ሰውንም እየጎዳችና እያሳዘነች ነው። ሌላ ማንነት እየተላበሰች ነው። ይሄ ነገር መፍትሄ ሊሆን ይቻል አይቻል ግን የሚታወቅ ነገር የለም። ዞሮ ዞሮ ኤፍራታ የሆነ ነገር ያሰበችው ነገር ያለ ይመስላል ያፌትን በቀጥታ የምታገባው አይመስለኝም። ምክንያቱም እቤት ያለችው ሰራተኛ እንግዲህ፣ ቪዲዮ የምትቀርጸው ለማን ይመስላቸዋል? ኤፍራት አቅረጭን ብላት ይሆን፣ ወይስ ደግሞ ፖሊሱ አቅረጭን ብላት ይሆን? መጀመሪያ ላይ ሲነጋገሩ የነበረውን ኮንቨርሴሽን፣ ሲያስፈራራት የነበረውን ልናታንን ተወው በቃ እኔን ካገኘህ እሱን ተወው ስትለው ያፌት ደግሞ ናታን ሲያለቅስና ሲያዝን ማየት ስለምፈልግ ነው እያለ እንግዲህ ይህን ነገር ሲነግራት ይህ ቪዲዮ ምናልባት ተቀርጾ ከሆነ ናታንን ለማሳመን በኋላ ይቀላታል ብዬ አስባለሁ። ለሱ ብላ ይህን ነገር ሁሉ እንዳደረገች ለማስረዳት ይጠቅማታል ብዬ ነው የማስበው። ይህን ነገር የሚያስፈራራትን ይህን ቪዲዮ ወስደው ምናልባት ለፖሊስ ካሳዩ ያኔ ያፌትን ለማስፈራራት ይጠቅማታል ብዬ አስባለሁ። ሴት እንግዲህ የሆነ ቪዲዮ አምጪልኝ ተብላ ነበር፣ ግን ምንም አይነት ቪዲዮ ልታመጣ አልቻለችም። ሉሊት ዝም ብላ መወላወል ነው እዛም እዚህም እያለች ነው። ጽዮንም እንግዲህ ማስታወስ አልቻለችም። እስካሁን ሁሉን ነገር እንደ ረሳች ናት። ይልቁንስ እየባሰ ደግሞ ኤፍራታ ላይ ሌላ ሰው ሁና አባታለች ሌላ ጠላት ሁናባታለች። ቤዛ ልታስረዳት ብትሞክርም፣ ግን ደግሞ ጽዮን መረዳት አልፈለገችም። ኤፍራታ ናት ሁሉን ነገር ሀብተ ንብረታችን ሁሉ ያስወረሰችን በማለት እንግዲህ ኤፍራታ ላይ ከባድ ጥላቻ አድሮባታል ማለት ነው፣ ጽዮን ማለት ነው። ይሄ ነገር በጣም ከባድ ነገር እየተፈጠረ ነው። ጽዮን አሁንም ብዙ ነገሮችን እየፈጠረች እየበጠበጠች ነው። ሲያስረዷት መረጃ አትችልም። የሆነ ነገር ሲያወሩ ከሰማች ማጨናነቅ፣ ማስጨነቅ። ብንያም እንግዲህ የሆነ ነገር ሳት ብሎት እገለዋለው ሲል ስትሰማ ስለ ያፌት ያደረገው ነገር ሁሉ አናዶት ካልነገርከኝ ማንን ነው ምትገለው ብላ ድርቅ ብላ መጨረሻ ላይ ከተቀመጠችበት አልነሳም ቢኒያም ካልነገርከኝ አልነሳልህም፣ በማለት በመጨረሻም እንግዲህ ቢኒያም ተሸክሟት ሄዷል ማለት ነው። ስለዚህ አሁን ጽዮን አለማስታወሷ ሌላ ችግር ሆኖባቸዋል ማለት ነው። ቢሆንም ግን ትንንሽ ነገሮችን እያያዘች ነገሮችን መበጥበጥና ና ማወሳሰቧን ታያይዛበታለች ማለት ነው። ጽዮን ያው ሉሊት በጣም ደስ ብሏታል፣ ላሚ ወለደች ብላለች። ኤፍራታ ሌላ ጭንቀት ተጨምሮባታል፣ ጽዮንም ማስታወስ አልችለችም። ስለዚህ ሉሊት እየፈነጠዘች ነው ማለት ነው። እዛ ቤት ውስጥ ያው ቤዛ አሁን ቤት ውስጥ ማስወጣቱን ሁሉንም ማስወጣችኋለሁ ያለችውን ነገር የረሳችው የተወቹ ትመስላለች። እዛ እስር ቤት ገብታት ከወጣች በኋላ ሩሩህና ለሰው አዛኝ የሆነች ትመስላለች። ለኤፍራታ ያዘነች መስላ እንግዲህ ኤፍራታ እንደዚህ በመሆኗ በጣም አዝኛለሁ፣ ውስጥ ያለውን ጥላቻ ማስወጣት እፈልጋለሁ እያለች ነበር። በሰላም ነው ወይስ ደግሞ የሆነ ነገር አስባላት ይሆን? ጋይስ፣ ምን አስባ ይሆን ቤዛ እንደዚህ ጥሩ ሰውና መልካም ሰው ሊሆን የቻለችው? ምናልባት ሆን ሔዋን ፖሊስ እንደሆነች ጠርጥራና ገምታ ይሆን? ለፖሊስ ለሔዋን እንደዚ አይነት ወሬ እያወራቻት ያለችው ለኤፍራታም ደህና ሰው እንደሆነች እያስረዳቻት ነበር። ቀጣይ ክፍል ምን ይፈጠራል? የፍራታና ያፌት ይጋባሉ። እኔ ግን የሚጋቡ አይመስለኝም። እች ቤት ውስጥ ያለችው ሰላይ የሆነ መረጃ አውጥታበት ያፌትን ውጥንቅጡን የምታወጣው ይመስለኛል። ጽዮንስ የምታስታውስ ይመስላችኋል? ብዙዎቻችሁ ድራማ ላይ ጽዮን ማስታወስ ከረሳች በኋላ በጣም እየደበረን ነው፣ ጽዮን ታስታውስ እያላችሁ ነበር። ታስታውስ ወይስ አታስታውስ? የምታስታውስስ ይመስላችኋል? ምክንያቱም አለማስታወሷ ድራማውን የበለጠ ውስብስብ እያደረገው ነው። ምን ይፈጠራል የሚለውን ምና ይሆናል? እስከዛ ባይ ባይ።